በኢትዮጵያ የእስራኤል አምባሳደር ከቴዲ አፍሮ ጋር ተወያዩ። ኤምባሲው ዛሬ ባሰራጨው መረጃ በዛሬ ሁለት አምባሳደር ዶክተር አብርሃም ንጉሴ ከተወዳጁ ና ዝነኛው አርቲስት ቴድሮስ ካሳሁን ቴዲ አፍሮ ጋር ተገናኝተዋል ተብሏል። ኤምባሲው ባሰራጨው መረጃ አምባሳደሩና ድምፃዊ በውይይታቸው ላይ እስራኤልና ኢትዮጵያ ጥልቅ ታሪካዊና ባህላዊ ትስስር ያላቸው ጥንታዊ ሀገራት መሆናቸውን ጠቅሰው በኪነጥበብና በሙዚቃ ዘርፍ በጋራ መስራት፣ የባህል ትስስር ለማጠናከር የሚያስችሉ ጉዳዮች ላይ ምክክር አድርገዋል። በሁለቱ ሀገራት መካከል ያለውን የባህል ግንኙነት ማስተዋወቅና ማጠናከር ላይ አጽንኦት ሰጥተን መስራታችንን እንቀጥላለን ማለታቸውም ተገልጿል። በቅርቡ በእስራኤል ሀገር የሙዚቃ ስራዎቹ እንደሚያቀርብ የተገለጸው ቴዲ አፍሮ አዲስ ሙዚቃ አልበም ከለቀቀ ስምንት ዓመታት ሆኖታል። አዲስ ስራዎቹን የሚጠብቁ አድናቂዎችም በጣም ቆየ እያሉ እየተናገሩ ነው። ቴዲ የመጨረሻ አልበሙ በ2009 ዓ ም ኢትዮጵያ በሚል ስያሜ ለአድማጮች ማድረሱ ይታወሳል። እስካሁን ድረስ ከአቦጊዳ በፊት የሰራው አልበም እንዳለ ሆኖ አቦጊዳ፣ ያስተሰርያል፣ ጥቁር ሰውና ኢትዮጵያ የተሰኙ የሙዚቃ አልበሞችን ከአድናቂዎቹ ዘንድ አድርሷል።